እህትና ወንድም እንዳልሆንን እንዳሉ ማወቃቸውን ለምን አልነገርሽኝ? በመጨረሻ ማወቅ እንዴት ቻላችሁበት? ቆይ እንዴት ታገሳችሁ? ያው ከእናንተ ጋር ጸብ መፍጠር የምትሰሩትን ድራማ ማየት መርጠው ነው። ትሁት ምንም ነገር ወደ እጄ እንደማላረግ ታውቂያለሽ። ቢያንስ ንገሪኝ። ያው ቃሉ ብቻ ብዬ ነው ያልነገርኩህ። ሌላውን በሙሉ ነግሬሃለሁ። አንተ ነህ ሊገባ ያልቻለ እና አሁንም እዚህ ነህ? አዎ። ያንተስ ልዩ ነው። እንዳላወቁኝ ነገሮችን ላስተካክል እዚህ ይሆናለሁ። አታስብ። ትንሽ ውለታ አለብኝ። የምን ውለታ? አንድ ቀን ሂሳብ ስናወራረድ እነግርሃለሁ። የምናወራረደው ሂሳብ አለ እንዴ? አይመስልም። ከዚህ ቤት ውጪ። እሺ፣ ተመሻ ውጪ እንዴ ካሌብ። እንዲሁ ዝም ብዬ እንደማልወጣ እኮ ታውቃለህ። እሺ፣ ተረጋጋና ቢያንስ እንኳን እናውራ። እኔ በአንቺ ምክንያት ከአባቴ ጋር መጣላት የለብኝም። አረ ጥላታችሁ ይጣላ ግን እኮ ዝም በይ። አስመሰል ነይ ውጪ። እንደውም ተረጋጋ ካሌብ። ነይ ውጪ ነይ ውጪ። ግን የተሻለ አማራጭ አይመስለኝም። ትሁት እንደ ውሻ እንደዚህ ካላባረርሻት በስተቀር ክብር የሚገባት አይደለችም። የምትሄድልህ ይመስልሃል? ታዲያ ምን ላድርግ? እሷ የምትወደው ድርድር ስለሆነ በድርድር ለመፍጣት ሞከር። አራት መቶ ሺህ ውስጤ እሺ፣ እልክልሻለሁ ከዚህ ቤት ግን ውልቅ ብለሽ ትወጫለሽ። ቆይ አልጨረስኩም። ምን ቀረሽ? ከአንተ ጋር አንድ ቀን ቆንጆ እራሱ መስ ተሊቃለ ለአንድ ቀን ብቻ ብሩን ሰጠሽ? አልሰጠኝም። እና ቆይ ልምድ ነው የምጠጪው? የሆነ ደስተሽን የምታከብሪ እኮ ነው የምትመስለው። ማለት ግን አልቀበለውም። ከተስማማ በቂ ነው። እኔ መሞት የለብኝም ለአንተ ብዬ ብዙ ነገር አጣው። ራሴን ግን ማጣት አልፈልግም። ያለ እኔ እኮ መኖር እንደማትች ነበር የምትነግሪ። አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል ነው። ቆይ አንቺ ነሽ ይሄንን የምትናገር? አዎ እኔ ነኝ። እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረኝ ነው። ለሱ ራሱ ተቀየረበት ነው እሱም ላይ ምን ምንም እያወራችው አይደለም። ተጠንቀቅ። ቲና በስተመጨረሻ ላይ ክፋቷ ተንኮሏ ሊሳካላት ነው መሰል። አሁን ካሌብን የራት ግብዣ እናድርግ በሚለው እሱ የሚጠጣው መጠጥ ውስጥ መድኃኒት ጨምራ ሰጥተዋለች ማለት ነው። ካሌብም እየጠጣው ነው ማለት ነው። እሷ ከዚህ በፊትም የካሌብ አባት ላይ ስትፎክር ነበር፣ ይሄንን ሽማግሌ ካልገደልኩት ውሻ ብለህ ጥራኝ ብላ ለዳኒ ራሱ ነግራው ነበር። እናም ደግሞ ካሌብን ራሱ መበቀል እንደምትፈልግ እሱንም በሆነ ነገር መጉዳት እንደምትፈልግ ከዚህ በፊት ስታወራ ነበርና አሁን ደግሞ በስተመጨረሻ ላይ ካሌብ በግድ ካልተፋታም ብሎ ከአባቱ ጋር በሷ ምክንያት መጣላት እንደማይፈልግ ደጋግሞ ሲነግራት እንደ ቅድመ ሁኔታ ያቀረበችለት አራት መቶ ሺ ብር ፈልጋለሁ ብሩን ስጠኛለች። እሱም ደግሞ እሺ ብሎ ብሩን እዛው ቁጭ ብሎ አስተላለፈላት። እናም ደግሞ ሌላ ቅድመ ሁኔታ፣ የመጨረሻ ትዝታዬ ነው ከአንተ ጋር የእራት ግብዣ እንዲኖረኝ ፈልጋለሁ ብላ ያንን ነገር ለካሌብ ነግረዋለች ማለት ነው። ካሌብ ደግሞ የሚፈልገው እሷን መገላገል፣ እሷ ከዚያ ቤት እንድትወጣለት በመፈለግ ነው። አሁን ላይ እሷ እዚህ ጋር የእራት ግብዣ እናድርግ ብላ ሀሳብ ስታቀርብለት ቶሎ ብሎ እሺ ያላት ማለት ነው። ይሄ ነገር ደግሞ ና አባቱን አስግቷልና እነሱን ፈርቶ ከራቱ ግብዣ ጀርባ ሌላ መዘዝ እንዳይኖር ብሎ ቢነግሩትም ካሌብ ደግሞ ምንም አይፈጠርም እኔ ጠነቀቃለሁ ችግር የለውም ብሎ ለእነሱ ያንን ነገር ቃል ገብቶላቸዋል። ግን ደግሞ እዚህ ጋር ቲና በራሷ እጅ ወደ ኪችን ገብታ ወይ ኪችን ውስጥ ወደ ብርጭቆች ጨምራ ነበር ያመጣችለት ና በዛ በዛ ነገር ራሱ መጠርጠር ይችል ነበር። እዛ እሱ ጋር ባዱ ብርጭቆ መጥቶ ከዛም በኋላ ከጣርሙስ ውስጥ ወይኑ ወደ ብርጭቆ መጨመር ይችል ነበር። ግን ደግሞ ካሌብ እዚጋ ምንም አልጠረጠረም። እሷ ስታመጣለት ብሎ እየጠጣ ነው ማለት ነው። ይሄ ደግሞ የቲናን ህልም ያሳካላታል ማለት ነው። ያው ከዚህ በፊትም ሽማግሌውን ያሳመመችው እና ለሁለት አመት ሙሉ እዛ ወንበር ላይ ወይ ደግሞ ሶፋ ላይ ዊልቸር ላይም እንዲቀመጥ ያደረገችው እሷ ነች ና አሁን ደግሞ አይታወቅም ያኔ አባቱ ላይ ያደረገችውን ነገር ካሊብ ላይም ልታደርግ ትችላለች ማለት ነው። አሁን እሷ በእርግጥ ከዛ ቤት መውጣት አልፈልግም፣ ካሊብንም መፍታት አልፈልግም። አሁን ላይ ምንም ነገር እንደማታገኝና ባዶ እጇን እንደቀረች አውቃለች። ለዛ ደግሞ ከዚህ ቤት ከወጣው ምንም ነገር አላገኝም ጎዳና ወድቃለሁ የሚለው ነገር ስለሚያሳስባት አ አሁን ላይ ካሌብን መፍታት አትፈልግም ማለት ነው። ምናልባት አሁን አባቱንም እንዳደረገችው እሱንም እዛ ዊልቸር ላይ እንዲቀመጥ አድርጋ ህጋዊ ሚስቱ ነኝ እኔ አልፈታሁትም ብላ ተጨማሪ ጊዜ ደግሞ እዛ ቤት ለመቆየት ፈልጋም ሊሆን ይችላል። እዚህ ጋር ለካሌብ መድኃኒት እየሰጠችው ያለች ማለት ነው። አባቱ ደግሞ በካሌብ ትንሽ የተበሳጨ ይመስላል። በተለይ ደግሞ ባለፈው እሱ ስለ ዳኒ ሲያወራ የነበረውና እሱ እኮ ምንም አያፍርም። የእሱ ማፍጠጥ ደግሞ በጣም የተለየ ነው። የሰው ሚስት እያማገጠ የሰው ሚስት እዚህ እንትን እያለ አፍጦ ደግሞ ምንም ሳይመስለ እዚህ ቤት ይቀመጣል ብሎ እሱ ከአባቱ ጋር ሲያወራ የነበረውን ዳኒ ሰምቶ ነበርና ወዲያው ደንግጦ ወደኋላ የተመለሰው። ሽማግሌው ደግሞ ልጁ ሳይሰማን አይቀርም ይሄን ነገር ሰምቷል እኛ ስናወራ ብሎ ሽማግሌው የዳኒ ያን ነገር መስማት እንዳሳሰበውና የሽማግሌውን እቅድ እንደሚያበላሽበት ሲነግረው፣ ካሌብ ደግሞ እዛ ጋር ምንም ሳይመስሎ ነበር። እንደውም እንኳን ሰማ ስለሰማ ደስ ብሎኛል ሲለው የካሌብ አባት ደግሞ ያ ነገር እንዳናደደውና ከዚህ በፊት እኮ አንተ ብዙ በደል ብዙ ጉዳት ሲደርስብኝ አውቀ ዝም ብልሃል። እናም ደግሞ እኔ ላይ የሚደርሰውን በደል ራሱ ትሁት ደጋግማ ስትነግር እሷ ራሱ ስትኮ ቁጣት እሳው ራሱ ከዚህ ቤት ለማባረር ስትሞክር ነበር። አንተ የኔን ጉዳት አልተረዳህልኝም፣ አንተ እኔ የተሰቃየሁትን ስቃይ አላይህልኝም። ለዛም ነው አሁን እዚህ ጋር ምንም ሳይመስል ነገሮች ሁሉ በቀላሉ እንዲቋጭ የምትፈልጉ ብሎ ካሌብ ላይ ቅር እንደተሰኘ ነግሮታል ማለት ነው። ካሌብ እንደውም ከዛ በኋላ ነው ቲናን ቁጭ አድርጓት በአንቺ ምክንያት ከአባቴ ጋር መጣላት አልፈልግም፣ ስለዚህ ከዚህ ቤት ውጪ ልኝ ብሎ ያስገድዳል ማለት ነው። ሽማግሌውም ሌላ ያሳሰበው ነገር ቢኖር እንደውም ካሌብ ዳኒ እንኳን ሰማ ከዚህ ቤት ይወጡልናል ብሎ ሲነግረው እንደዛ ከሆነ አንተም ከዚህ ቤት ታወጣለ በአንተ ምክንያት እኔ መጎዳት አልፈልግም በአንተ ምክንያት መሞት አልፈልግም ደግሞ በሰው እጅ መሞት አልፈልግም ንብረቱ ከሆነ እኔ ከሞትኩ መተት ትወርሳለህ ብሎ ያንን ነገር ለካሌብ ነግሮታል ና ካሌብ አሁን ይሄ ይሄ ነገር ስልችት ብሎት ነው ከአባቴ ጋር ምን ይሁን ብዬ ነው በነሱ ምክንያት ይመጣል እኛ ስለምንድን ነው በራሳችን ቤት ውስጥ ነጻነት አተን የምንኖረው የሚለው ነገር ስላሳስበው አሁን ላይ ቲናን ፍቺ እንደሚፈልግና የምትፈልገውን 400 ሺህ ብርም ሰጥቷታል ማለት ነው እሷ ደግሞ ለካሌብ የሆነ ነገር ደግሳለች ማለት ነው ምናልባትም አይታወቅም ካሌብ ደግሞ እንደ አባቱ ተጨማሪ ሁለት ዓመት ደግሞ ዊልቸር ላይም ሊቀመጥ ይችላል ማለት ነው። ቲና ያው መጀመሪያ ያደረገችው ነገር ቢኖር ይሄ እቅዷ እንዲሳካላት ያሰበችው ነገር እንዲሳካላት ጸባያ ማሳመር ነበርና እሷም እንደዛ ነው ያደረገችው። እንደውም ወደ ኪችን እየገባች ምግብ ለራሷን መስራት እንደምትፈልግና ና ካሌብም ሲያወራት እዛ ጋ እሱንም በትህትና እያወራችው ነበር። ትሁትንም ስታወራት በትህትና እናም አባቱ ራሱ ወደ ቤት ሲገባ ራሱ ከዚህ በፊት አድርጋ የማታውቀውን አባቱ ሲመጣ ቆማ ነበር ስትቀበለው የነበረው ሽማግሌው እስኪቀመጥ ድረስ በአክብሮት ነበር እሱን ስታወራ ነበሩ ማለት ነው። ይህንን ነገር ደግሞ ያደረገችው እነሱን ለማሳመን ነው። እነሱ ቲና ተቀይራለች፣ ጸባያ ጥሩ እየሆነ ነው ብሎ ያንን ነገር እንዲያስቡ አድርጋችኋለች። እና ካሌብም ይህን ነገር ጠርጥሮ ነበር። እዛ ጋ መታት ትውት ስትነግረው እቺ ልጅ ጸባያ በጣም ተቀያይሯል፣ ጸባያን እያስተካከለች ነው ብላ ስትነግረው፣ ካሊብ ደግሞ እኔም ያንን ነገር አስተውያለው ያንን ነገር አይቻሉ ብሎ ነግሯታል ማለት ነው። ቲና ደግሞ እዚህ ጋ ዳኒ የነገራትን ለካሊብ ነግራው ነበር። ካሊብ ግን ሊጠነቀቅ አልፈለግም፣ እዛ ጋ ችግር የለው ምንም አይፈጥርም ብሎ ያላት እንጂ ትውት ራሱ ዳኒ የቲና ጸባይ መቀየር ከጀርባው ደግሞ ሌላ መዘዝ ይዞ እንደሚመጣ ነግሯታል ማለት ነው። ተውት ደግሞ እዚህ ጋር ለካሌብ ብትነግረውም ካሌብ ደግሞ ነገሩን ቀለል አድርጎ እያየ ነው ማለት ነው። ለዚህ ደግሞ ነገሩን ቀለል አድርጎ ማየቱ ደግሞ ሌላ ጉዳት እንደሚያመጣበት ግልጽ ነው። ቲና አሁን ላይ ዳኒ ላይም እየተቀየረች ያለ ይመስላል ማለት ነው። መጀመሪያ ላይ ገንዘቡን ተቀበይ ብሩን ተቀቢ ብሎ ዳኒ ያንን ነገር ሲነግራት እሷ ያደረገችው ከካሌብ የተቀበለችውን ብር ራሱ ደብቀዋለች ዳኒ ማለት ነው። ብሩን እሰጥሻለሁ ፍቺም እንፋታለኝ ብሎኛል፣ ግን ብሩን አልሰጠኝም ብላ ዛጋ ሸፈነችው። ይሄ ደግሞ የሚያሳየው አሁን ላይ እሷም በዳኒ ተስፋ እየቆረጠች ያለው ይመስላል። የኔና ያንተ ፍቅር ራሱ የሚያምሮ እኮ እኔ ገንዘብ ሲኖረኝ ነው አንተም የምትወደኝ አንተም ከኔ ጋር መሆን የምትፈልገው እኔ ገንዘብ ሲኖረኝ ነው ብላ ያንን ነገር ለዳኒ ነግረዋለች ማለት ነው። ዳኒ ደግሞ ሌላ ያልነገራት ነገር ቢኖር እዛ ጋር የሰማውን ነገር ለእሷ አልነገራትም ማለት ነው። ሽማግሌውና ካሌብ፣ ቲናና ዳኒ እህትና ወንድም እንዳልሆኑና የነሱን እውነታ እንዳወቁ ራሱ አልነገራትም ማለት ነው። ይሄን ደግሞ እንደ ምክንያት የጠቀሰው እዛ ጋር ለትሁት እንደነገራት ቲና አሁን ይሄን ነገር ከሰማች ነገሮችን ያስተ ተከታተለች ይመስላት እና ጭራሽ ደግሞ ሁሉንም ነገር ታበለሻሻለች ብሎ ነበር የነገራት። እሷ አሁን ላይ አላወቀችም፣ እዛ ጋር ካሊብም የካሊብ አባትም ሁለቱ እህትና ወንድም እንደሆኑ እንደሚያውቁ ነው የምታቆ እንጂ የነሱ እውነት ላይ የነሱ ተንኮል ላይ እንደደረሱ አላወቀችም ማለት ነው። እሷ ሌላው ነገር ደግሞ ዳኒን አሁን ላይ እያሳሰበው ያለው ነገር ስለ ኤደን ጉዳይ ነው። ኤደን ያው ባለፈው ቤቷን ቀይራ አድራሻዋን አጥፍታ ከዳኒ ስር ጠፍታ ነበርና እሱም ደውሎ እንገናኝ፣ ላገኝሽ እፈልጋለሁ ሲላት ራሱ ቤቴን የቀየርኩት አድራሻዬን ያጠፋሁት እኮ ካንተ ለመሸሽ መስሎኝ ነው። ስለዚህ ደህና ሁን ሌላ ጊዜ እንገናኛለን ብላ ዳኒ ማግኘት እንደማትፈልግ ነግረው ነበር። ስልኩን የዘጋችበትና የሌላ ሰው ስልክ ታነሳለች የዳኒ ስልክ አታነሳም። እናም ለዛ ነው ዛሬ እሱ ወደ ኪችን መጥቶ ትውትን በስልኳ እንድትደውልላትና እንድታገናኛት እናም ደግሞ ሁለቱን እንድታስተርቅ ራሱ ለምኗት ነበር። ትውት ደግሞ እንደዚህ አይነት ነገር ውስጥ መግባት እንደማትፈልግ ነግረዋለች ማለት ነው። እሷ ያደረገችው የማይመስል ነገር ውስጥ እኔ መግባት አልፈልግም። እናም ደግሞ አሁን በስልክ ደውዬ አንተ ባገናኝም ሌላ ጊዜ በራሴ እሷን ማናገር ብፈልግ ራሱ ስልኬን ስለማታነ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብላ ለዳኒ ነግረዋለች ማለት ነው። ዳኒ ደግሞ ትንሽ ተበሳጭቶባት ነበር። ትሁት ላይ ለምንድነው የሰው ጭንቀት የማይገባሽ ብሎም ነግሯታል ማለት ነው። ትሁት ግን መነካካት አልፈልገችም። ያው የኤደንን ጸባይ ስለምታቅ እዚህ ጋር ደግሞ የዳኒንም ጸባይ ስለምታቅ፣ እንደውም እሷ አትገባህም አንተ ለሷ አትመጥናትም ብላ ነበር ከዚህ በፊትም ስታወራዩ ነበረው ማለት ነው። ዳኒ አሁንም እዛ ቤት ተስፋ አለው ያለውን ነገር ሁሉ ካወቀ በኋላ እዛ ቤት ቲናና እሱ እህትና ወንድም እንዳልሆኑና ውሽማ እንደሆነ ራሱ እያወቀ ሰዎቹ ያንን ነገር ማወቃቸው ራሱ አውቆ አሁንም ከዛ ቤት የሆነ ነገር አገኛለሁ ከዛ ቤት የሆነ ነገር ይዤ እመጣለሁ የሚለውን ነገር ተስፋ አለው። ለዛም ነው ደውም ለቲና የነገራትና የሆነ ገንዘብ እንደምንም ብለሽ ተቀበዩ ያላት። ቲና ያው ገንዘቡን ከተቀበለችው ለእኔ ትሰጥኛለች ታካፍለኛለች የሚለውን ነገር ነው እሱ ያሰበው። ቲና ግን አሁን አሁን በእሱ ላይ ተስፋ ቆርጣለች ማለት ነው። በተለይ ደግሞ እሱ ባለፈው አስጠልተሽኛል እንደውም ተይኝ አትጨቃጭቅኝ ብሎ ያንን ነገር ካላት በኋላ እሷም አሁን ላይ ቆም ብላ አስባለች ይመስላል። እና አሁን ላይ ነገሮችን ሁሉ ከዳኒ እየደበቀች ነው። እናም ደግሞ የሆነ እቅድ እንዳላትና ያንን እቅድ ታሳካ ለዳኒ ነግረዋለች። ግን ደግሞ እቅዱ ምን እንደሆነ ምን ለማድረግ እንዳሰበች አልነገረችውም ማለት ነው። ግን ደግሞ ልትነግረው የማትፈልገውና ዳኒን እዛ ውስጥ ማስገባት የማትፈልገው እንደ ምክንያት ለዳኒ የነገረችው አንተን ስለመወድህና ስለማፈቅር እዚህ ነገር ውስጥ እንድትገባ አልፈልግም፣ ብቻዬን አድርጓለሁ፣ ግን ደግሞ በቃ ከጎኔ ሁን ነው ያለችው። ያው እሷ ዳኒ በሀሳቦቿ አድርጊ ብሎ እንዲያበረታታት ነው እንጂ የእሷን እቅድ ምን ለማድረግ እንደፈለገች አልነገረችውም ማለት ነው። ገንዘቡንም ብቻዋን ለመጠቀም ይመስላል። ባለፈው ያው ዳኒ ከሽማግሌው አራት ሚሊዮን ብር ብድር ጠይቆ ነበር። እሱም ከቲና ደብቆ በስተ መጨረሻ ነበር ሽማግሌው ገንዘቡን እጣ አድርጎበት አስር ብር እንደወጣለት ና ያን ነገር እንደማይሰጠው የገንዘቡ ብድር እንዳልተሳካላት ሲያውቅ ነበር ለቲና የነገራት። ቲና ደግሞ ያን የራሱ ይሄ ነገር አበሳጭቷት ነበር። እንዴን የደበቀኝ ለምንድን ነው ያልነገርክኝ ብላ ስትጠይቀው እሱ እንደ ምክንያት የጠቀሳት እስኪሳካ ብዬ ነው። ከተሳካ ሽማግሌው ከሰጠን እነግርሻለሁ ብዬ ነበር፣ ግን ሽማግሌው ተጫወተብን ብሎ ነበር የነገራት። አሁን ደግሞ ቲና ያደረገችው ያኔ እሱ ያደረገባትን ያን የእሱ ነገሩን የብሩን ድር መደበቁን ልትበቀል ይመስላልና እዚህ ጋር ካሌብ የሰጣትን 400 ሺህ ብር ልትነግረው አልፈለገችም ማለት ነው።